ፀጋን አዝኝባት እንጂ አዝኝላት አላውቅም ነበር። ቅዱስም አናዶኝ እንጂ አስደስቶኝ አያውቅም ነበር። እንደምቆይታችኋል! ውድ ሌሎች ቤተሰቦች ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ትደግፉኛላችሁ። ይህንን ቪያችሁ ወደ ቪዲዮ ሀሳብ ልግባ። እንደምታውቁት አፍላፍቅር ባለፉት 108 ክፍሎች በዘለቀበት እጅግ እያዝናናንና እያስተማረን አብሮን ዘልጓል። ክፍል 109 ደግሞ በተለየ ነገር መጥቷል። በክፍል 109 ከተመለከትናቸውና እጅግ በጣም ደግሞ ያልጠበቁት ከሆነው ነገር አንዱ የፀጋ ነገር ነው። ፀጋ ከዚህ ቀደም ምታደርጋቸውን ነገሮች ስታደርግ የነበረው በልጅነቷ በተደረገባት ነገር መሆኑን ስታነሳ ከዚያም ደግሞ ከዚያ ጊዜ በኋላ ደግሞ ሰዎችን መውደድም ማፍቀርም መቅረብም እንደማትፈልግ ገንዘብ ደግሞ ኃይል እንዳለው እንድታምን ሆና ማደጓን ስታነሳ እና ያለፈ ታሪኳን አንስታ ጓደኞቿን በእንባ ስታራጭ ስመለከት ምናልባት ከዚህ ቀደም እሷ ላይ አደርግ የነበረው ነገር ምናልባት ደግሞ ሰዎችን ስናያቸው የሚሆኑትን አይነት ላይ ሆኖ ይችላሉ፣ ከጀርባቸውም ደግሞ አንዳች ምክንያት ይኖራቸዋል ብዬ እንዳስብ አድርጎኛል። ትልቅ ትምህርትም ነው የተማርኩበት። ጸጋንም ራራላታለሁ ብዬ ዓለም ደግሞ ታሳዝነኛለች ብዬ አስቤ አላውቅም ነበር። ዛሬ ግን አዝኝላታለሁ በጣምም ነው ልቤ የተነካው። ስታነባ ጓደኞቿም ደግሞ ሲያለቅሱ ባደረጉባት ነገር ሲሏት በነበረው ነገርም ሲጸጸቱና ሲያነቡ አሊያም ደግሞ ይቅርታ ሲጠይቋት ስመለከት እጅግ በጣም ነበር ልቤ የተነካው። እጅግም ድንቅ ነበር የዛሬው ኢፕሶድ ማለት ነው። ዘጋ እንግዲህ አንድ ስተራሩላት ከዚያም በኋላ ደግሞ እንድትጨክኑባት የምታደርግ አይነት ካራክተር ነች። ዛሬም ከዚህ ቀደም ከነበረችበት ፈቀቅ ሳትል ፊዮሪ ልታጠቃት ሞክራ ነበር፣ ጋርዶችንም ደግሞ ወደ እሷ ልካ ነበር። ይሁንና ግን ድንገት የደረሰው ቅዱስ ጀብድ ፈጽሞ ከዚያም በኋላ ደግሞ እሷም በሴትነቷ የምታደርጋቸውን ከዚህ ቀደም የምትፈጽማቸውን ጀግንነቶች ደግማ አንደኛውን ደግሞ ጥላ ሁለት ሰዎችን መሬት ላይ አድርገው ቅዱስና ፊዮሪ እንግዲህ በጋራ ጀብዱ ፈጽመው ለሁለት ተያይዘው በነዋል ማለት ነው። ሌላኛው ደግሞ ፓርትነርሺፕ አሊያም ደግሞ አጋርነት እንግዲህ ተፈጥሯል። ድራማው እጅግ በጣም እየተዋበ የመጣ ያለ ይመስለኛል። የፊዮሪና የቅዱስ ጥምረት ደግሞ ሌላ ነገር ይዞብን ይመጣል፣ አሊያም ደግሞ የተሻለ ጥምረት ነው። ስለዚህ ከዚህ በኋላ ጸጋ የምታደርጋቸው ነገሮች የማታቆም ከሆነ የቅዱስና የፊዮሪ ጥምረት ለእሷ ከባድ ነው የሚሆነው። ስለዚህ ጸጋ አርፋ የምትቀመጥበት ሁኔታ ሊፈጠር ይችላል ብዬ አስባለው። ድራማው ሌላ ውበት እንዲኖረው ነው የሆነው። ቅዱስ እንግዲህ ዛሬ ካደረጋቸው ነገሮች መካከል አንዱ ነው ይሄ። ሁለተኛውና በጣም ያስደሰተኝ ነገር ቅዱስ ከዚህ ቀደም ቤዛ እንደሚፈልጋት እናውቃለን። ዛሬም ይህንኑ አድርጓል። ይሁንና ግን ቅዱስ በዛሬው ዕለት ለቤዛ ሁለት አማራጭ ነው የሰጠው። የአሬድ ፍቅረኛ መሆን አለመሆኗን ካረጋገጠ በኋላ ብቻሽን መሆን አትችም የእሱ አሊያም ደግሞ የእኔ ፍቅረኛ ነው የምትሆኝ ብሎ የሚመረጡ ሁለት ምርጫዎችን ሰጥቷል ማለት ነው። በዚህም ወደሚያፈቅራት የአሬድ የመጠጋቷ ነገር እርግጥ እንዲሆን አድርጓል ማለት ነው። ቤዛ ፈርተዋለች፣ አሊያም ደግሞ ልጁ የሚያደርገውን ነገር አያውቅም፣ አሊያም ደግሞ ቲቪተኛ ነው። ስለዚህ ከሱ ለመሸሽ ከዚያ ወደ ያሬድ ለመቅረብ ፍቅረኛው ሆና ከእሱ ጋር ልትቀጥል ትችላለች፣ አለም ደግሞ የፍቅር ጥያቄውን ትቀበላለች። ምክንያቱም ቤዛ ታፈቅረዋለች። ነገር ግን ማፍቀሯ ማመን ነው የማትፈልገው። ይህ የቅዱስ ድርጊት ደግሞ ወደ ያሬድ እንድትጠጋ የሚያስገድዳት ነው የሚመስለው ማለት ነው። ሌላኛው እጅግ በጣም ያስገረመኝ ነገር እንግዲህ ከአዲሶቹ ጋር ተያይዞ የተነሳው ታሪክ ነው። ኢዮሲያስ እንግዲህ መስተፋቅር እንዳለው እና እጁ እንዳይጨብጡ ብዙ ሰዎች ሲያስጠነቅቁ ነበር። ይህንን የምታደርገው ቤቲ ነች፣ ወረኛዋ ቤቲ ለሁሉም አስወርታ ቅዱስ እንዳትጨብቱ ብላለች። ይህንን የምታደርገው በነገራችን ላይ ዛሬ በተመለከቱት ኢፕሶል የገባኝ አንድ ነገር ከስንቱ ልከላከል ስትል ነበር። ስለዚህ ቤት ታፈቅረዋለች ማለት ነው፣ አሊያም ደግሞ ኢዮስያስን ትፈልገዋለች ማለት ነው። ይህን ማድረግ ካለባት አሊያም ደግሞ ሌላ ሰው ጋር መቅረብ ከሌለበት እሱ ላይ ማስወራት እና ሌሎች ከሷው እንዲሸሹ ማድረግ መቻል አለባት። ለዚሁ ደግሞ የቀየሰችው ስትራቴጂ እሱን ሰላም እንዳይሉ ማድረግ እና መስተፋቅር በእጁ እንዳለ ማሳመን ነው። እኔ ይህ ታሪክ አይደለም የገረመኝ እንደተመለከታችሁት መስተፋቅር የሚባል ነገር እንዳለ አላምንም ያለችውን ሶሲ የተፈታተነው ነው ኢዮስያስ ጨብጭኝና፣ እንደማይሰራ አሳያቸው፣ ከዚያም በላቁ አስረጃቸው ብሎ ነበር። እየፈራች እና እየቸረች መሸነፍን ባለመውደዷ ብቻ የጨበጠችው ሶሲ መጨነቅ ጀምራለች። ምናልባት ኢዮስያስን ሶሲ እንድታፈቅር ቢደረግ አሊያም ደግሞ ታሪኩ በዛ መንገድ የሚሄድ ከሆነ አንዳች ውብ ነገር የምንመለከት ይመስለኛል። ቀበጧ ሶሲ መደፈር አሊያም ደግሞ መሸነፍን የማትወደው ሶሲ ኢዮስያስን ብታፈቅር እጅግ በጣም ደስ የሚል ነገር ይፈጠራል ብዬ አስባለሁ። እንደሚታወቁት ኢዮስያስ ወደ ሄቨን ነው መቅረብ የሚፈልገው፣ ቤቲ ደግሞ ትፈልገዋለች። ሶሲ ደግሞ ሌላ ስሜት ውስጥ ገብታለች። ምን አይነት ነገር ነው ከዚህ በኋላ የሚፈጠረው? ሶሲ ስለተጨበጠች እና አሁን ያለው ጭንቀቷ ከፍ ብሎ አሊያም ደግሞ ስለ እሱ ደጋግማ ማስቧ ከፍ ብሎ ወደ ፍቅር ተቀይሮ ኢዮስያስን አፍቅሬያለሁ ብላ ታስቸግረው ይሆን? አብረ የምንመለከተው ነው። ቢሆነው እኔ ግን ሶሲ ኢዮስያስን አፍቅራ ባይ እጅግ በጣም ነው ደስ የሚለኝ። ሌላኛው ከዚህ ጋር በተያያዘ ያሳቀኝ ነገር የባለምንጥሩ ዳጊና የጄሪ ጥምረት ነው። እንግዲህ ዳጊ ከዚህ ቀደም የነበረበት ፍርሃት አሊያም ደግሞ ለሴቶች ያለው ፍርሃት እጅግ በጣም ተጭኖት የሚወዳት ጋር ጄሪ ጋር መቅረብ እንዳይችል አድርጎታል። ጄሪ በአጠገቡ ስት መጣም ተነጋግቶ ድንብርብሩ ወጥቶ ነበር። የሱስ ፍርሃት ወደየት ነው የሚሄደው? ከዚያ በኋላስ ምን ይፈጠራል? አብረን እንመለከታለን። ከአዲሶቹ ደግሞ አንደኛውና እጅግ በጣም የወደድኩት ካራክተር የሆነው ማርክ ዛሬ ጉዱ ፈልቶ ነበር። የባላገርነት ስሙም አደባባይ ወጥቷል፣ መንደፍሮ መሆኑን ጀሪ ደርሳበታለች። ባላገርነትም ደግሞ አምልጦት በባላገር አክሰንት ሲያወራ ነበር፣ ተስቆበታል። ከዚህ በኋላ እንግዲህ ዳንሰኛ ነኝ ሀቢቢት እያለ በዲያስፖራነት የሚቀርበው ነገሩ የተቀረ ይመስላል። ሌላ አደጋ ውስጥ ገብቷል ማለት ነው። መንደፍሮ እንግዲህ ዛሬ ያ ስሙም በአደባባይ ወጥቶበታል፣ እንዲሁም ደግሞ ሚባል አገርነቱም አምልቶ ወጥቷል። ከዚህ በኋላ ሀቢቢቲ ዳንሰኛ ነኝ ዲያስፖራ ነኝ እያለም የሚቀርባት ነገር ከዚህ በኋላ ላትሰራለት ትችላለች ማለት ነው። ለኛኛ ከዚህ ጋር በተያያዘ እጅግ በጣም ደስ የሚለው በውጭ ሥራ ትምህርት ቤት ገብቷል፣ መቀጠሩ ይፋ ሆኗል። ሌላ አዲስ ስሙንም ደግሞ ዛሬ ሰምተናል። ቢኒያም መላኩ እንደሚባልም አይተናል። ከዚህ በኋላ ትርታውን ቆቅር እየሸጠ እንዴት አርጎ እንደሚያሰማመጥ ምን መለከተው ነው የሚሆነው። እኔ ኢፒሶድ አንድ መቶ ወስደኝ እጅግ በጣም የተመቸኝ። እናንተስ እንዴት ተመለከታችሁት? ኮመንሴሽን ላይ ነገሩኝ። አብራችሁን ስለዘለቃችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቶ፣ ወዳችኋለሁ። ባይ ባይ።